ማስቀይም ከፊት ዞር ብል ይሻላል ብዬ ነው። እንደ አንተንም እኮ በጣም ግራ እያጋባ፣ በእውነት በጣም እኮ ግራ ያጋባል። እነዚህን ልጆች ወዴት ወስደን እንደብቃቸው? በቃ የሆነ ሰው ደህና ሰላም ፈጠሩ ስንል የሆነ ሰላም ፍቅር ፈጠሩ ስንል የሆነ በቃ ተረጋጓ አሁን በቃ ነፍስ አወቁ ስንል የሆነ ሰው ይመጣና ዝብርቅርቃቸውን አውጥቶት ይሄዳል። የእውነት ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? በእያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። እውነትና መናገር ሀይሚና ብሩኬ ዛሬ ይመጣሉ የሚል ግምት አልነበረኝም። ይመጣሉ የሚለው ሀሳብ ጭራሽ አልነበረኝም። ምክንያቱም ዛሬ ያው ስቅለት ነው፣ ሁላችንም ቤተ ክርስቲያንና ያመሸነውም የዋል ነውም እና እዛ ይሄዳሉ አይመጡም ብዬ ነበረ ነገር ግን ያው አጀሬዎቹ መጥተዋል። ጭራሽ ሌላኛ ያላሰብነው ያልጠበቅነው ነገር ተፈጥሯል። እንግዲህ ሀይሚዬ ብሩኬን ጥለው ቡታጅራ ሄዳለች። ብሩኬን ተከትለዋት ሄዷል። ግን እውነት ለመናገር እኔ ያው በዓል ነው። በእርግጥ አሁን በዓል ነው። በቃ ይህን ሳምንት በጠቅላላ በዓል ነው። በዓልን ደግሞ ከቤተሰብ ጋር ማሳለፍ ጥሩ ነው፣ ያው የተለመደም ስለሆነ በዓልም ብዙ ጊዜ ሰብሰብ ብሎ ሲያሳልፉት ጥሩ ነው እና መሄዳችሁ አይከፋም፣ እንኳን መሄዳችሁ። ግን ደግሞ በዚህ መንገድ ባይሆን ደስ ይለን ነበር። ትላንትና እንግዲህ ሀይሚዬን እንዳያችኋት በፋሲል ምክንያት እጅግ በጣም ተናዳ እጅግ በጣም ተበሳጭታ እጅግ በጣም በቃ ሌላ ስሜት ውስጥ ገብታ ነበረ የሄደችው ትላንትና። ብሩኬም ደግሞ ተከትሏት ሄዶ ቤት አድርሷት እንደተመለሰ ነው፣ እና ነገር ግን ዛሬ ቡታጅራ ሄዷል። ብሩኬም እንግዲህ በመጀመሪያ እሷ እዛ እንደሄደች ይሰማል ከዛ በኋላ ነው እንግዲህ እሱም ተከትሎ ሄደው። እውነት ለመናገር ማለት ነው በጣም የሚገርመው ነገር ሰው የሚፈልገው ይህንን ነው፣ በእናንተ መሀል የሆነ ማራራቅ። እናንተ በርግጥ ያው ተራራቃችሁ፣ ሀይሚዬ የተወሰነ ጊዜ ብቻ ያልሁን ብላ ነው እንግዲህ ሄደችው፣ ብቻዋን ያልሁን ማለት ደግሞ ያው ተጣሉ ወይም ተራራቁ ማለት አይደለም ከብሩክ። ግን አንዳንዴ አንዴ ምን አለ መሰላችሁ በቃ ውስጣችን ጥሩ ስሜት ሳይሰማን ሲቀር የሆነ ዝብሩርቅ ያለ ስሜት ሲሰማን የሆነ ለብቻችን ሆነን ከራሳችን ጋር ማውራት እንዲሁም ደግሞ የሆነ ብቻችንን ማሳለፍ የምንፈልገው ጊዜ አለና ሀይሚዬም ያን እንፈልጋን ሄደችው። ከራስ ጋር ማውራት ጥሩ ነው። አንዳንዴ ግን ደግሞ ለብሩኬ ሳትናገሪ መሄድሽ ስህተት ነው ብዬ ነው የማስበው። ምክንያቱም እሱ ምንም ቢፈጠር ከአንቺ ጎን ነው እስካሁን ድረስ ያው አንዳንድ ጭቅጭቆችም ንዝንዞችም ቢኖርም ግን ደግሞ እስካሁን ባለው ነገር በጭቅጭቁም በንዝንዙም ቢሆን አልተለየሽም እኮ ከአንቺ ጎን ነው ያለው። እና ሀይሚዬ አንድን አንድ ለብሩኬ አንቺ ነሽ አለሽው፣ ለሀይሚ ብሩኬ ነው ያለው። ስለዚህ እናንተ ሁለታችሁ በፍጹም ክፍተት እንዲፈጠር አትፍቀዱ። ነግረሹ ብትይጂ መልካም ነበር ሀይሚዬ። በእርግጥ አንቺ ጥሩ ስሜት ውስጥ ላትሆኝ ትችያለሽ። ደብሮሽ ሊሆን ይችላል። ብቻሽን ጊዜ ማሳለፍ፣ የተለያየ ነገሮች፣ ብዙ ምክንያት አለሽ። በእርግጥ ምክንያቱም ሰሞኑን እየተደረገ ብሽት ላያለው በአንቺ ክብርሽን ዝቅ የሚያደርግ ብዙ ነገር ተነቅፈሻል፣ ብዙ ነገር ተደርገሻል፣ ብዙ ነገር ተብለሻል። እግዚአብሔርን ሀይሚዬ ስሟ ጠፍቷል። በጣም ስሟ ጠፍቷል። እንደዚህ በእሷ መነገድ ቀልድ አይደለም። ለምን እንደዚያ ያደረገ? በጣም ትልቅ ስህተት ነው ያጠፋው አቶ ፋሲል። የእውነት በጣም በይቅርታ የማይታለፍ ነገር ነው። በጣም መቆጣቷም ጥሩ ነው፣ ምክንያቱም ለሌሎችም መማሪያ ይሆናል። ማንም ተነስቶ እሷን ክብሯን ዝቅ አድርጎ ማንም እንዲ በእሷ አፉን እንዲከፍ መፍቀድ የለባትም። ማኩረፏም ትክክል ናት ግን ደግሞ ብሩኬ ጥፋት አጥፍቷል ብዬ አላስብም። እሱም እውነት አለው፣ ብሩኬም እውነት አለው። ገባችሁ? እና አሁን ላይ ያው ቡታ ጅራ ነው ያሉት ብሩኬም በጣም ተናድጃለሁ። እኔ በቃ ሲናገር እውነት በጣም ነው ያሳዘነኝ። እውነት እኔ ምን አጠፋሁኝ? ምን አደረግኩኝ? በነገራችን ላይ ያው እኔ ሀይሜን ብዬ ነው እንጂ በጣም የውጭ እድሎች እንደነበሩት ውጭ ሀገር ሄዶ መኖርን ይችል እንደነበረ ጥሩ ሀገር ሄዶ የተሻለ ሀገር መኖር እንደሚችል ነው ሲናገር የነበረውና ሀይሜን ብሎ እንደሆነ እዚህ ሀገር እየኖረ ያለው እና እናቱን ምናልባት ያው እድሎች ሊኖሩ ይችላሉ፣ ግን ደግሞ አንዳንድ ጊዜ ለምንወደው ሰው ስንል የሚይዘን ነገር አለና ብሩኬ እንደዚህ አትበሳጭ፣ በቃ አትናደድ። ምክንያቱም ሰው የሚፈልገው ይሄን ነው። በመካከላችሁ የሚገባውን ሰው እኮ ይሄንም ፈልጎ ነው እናንተ ለማበጣበጥ፣ በናንተ መሀል ክፍተት ለመፍጠር፣ በናንተ መሀል ያልሆነ ሰጣ ገባ ውስጥ እንድትገቡ። ምክንያቱም ሴጣን ደግሞ መጥፎ ነው። እናንተ የሆነ ትንሽ ሰጣ ገባ ውስጥ ስትገቡ፣ እሱ ደግሞ ገብቶ ሰፋ ያደርገዋል ሰጣ ገባውን። ከዛ በኋላ ጸብ፣ መለያየት ብዙ ይመጣልና እንግዲህ ቡታጅራ ሄዳችሁ ጥሩ ጊዜ አሳልፋችሁ መሄደት ጥሩ ነው ብኪ፣ ምክንያቱም ታውቃላችሁ፣ ባለፈውም ሰላም የተፈጠረው በተደጋጋሚ ባለፈውም እንደዚሁ የሶስተኛ ጊዜ ዛሬ በቃ አዲስ አበባ ተጣልተው ሄደው ቡታጅራ ነው ነገሩን የሚፈቱትና እዛ ሲሆኑ ደግሞ ሰላም አላቸው ሰላም እዛ ከቤተሰብ ጋር ተጫውታችሁ አንዳንድ ጊዜ የሆነ በቃ ሁሌ አንድ አይነት ነገር ሁሌ የተመሳሳይ ነገር ሁሌ በቃ አንድ አይነት ሲሆን ይሰለቻል፣ ያስጠላል። እና አንዳንድ ጊዜ አየር መቀየርም ጥሩ ነው። ሄዳችሁ በፍቅር ጥሩ ጊዜ አሳልፋችሁ እንደምትመለሱ አንጠራጠርም። በዓልን ከሙሽዬ ጋር በቃ ቤት ገብቼ ሙሽዬን ሰላም ብዬ ብቻ ነው የወጣሁት እያለ ነበር ብሎ ያስቡት። እንግዲህ ሲበር ሄደው እሷን ብሎ ነው እግዚአብሔርም ባለፈውም እንደዚህ ሀይሚዬ ብሩኬ ቡታጅራ ሄዶ እሷም ከኋላው ተከትለው ነው ከች ያለችው። እና አለመለያየታችሁ መልካም ነው ለሚመስላችሁ ውዶቼ፣ አሁን እነሱ ብሩኬ በቃ ሄዳለች አይደል፣ የራሷ ጉዳይ ብሎ ቤት ተቀምጦ ቢቀር ሀይሚዬም እንዴት ትላለች? ልውስጥ ገባለች። ከዛ በመካከል ነገሩ እየገነነ እየሰፋ እየሰፋ ይመጣል። ጨራሽ ሰላም ሁሉ ያጣሉ ማለት ነው። አሁን ላይ ግን እሱ ተከትሎ መሄዱ እጅግ በጣም ትልቅና ጥሩ ነገር ነው። ሰላም ይፈጠራል። በዛ ላይ እዛ ለብቻቸው ጥሩ ጥሩ ጊዜ ጥሩ ጥሩ ላይፍ አሳልፈው ይመጣሉ። ከቤተሰቦቻቸው ጋር ተጫውተው፣ ተሳስቀው፣ ተደስተው በዓልን አሳልፈው ይመጣሉና ያው ያው ለብሩኬ ሳት ነግረው መሄዷ ጥፋት ቢሆንም ግን ደግሞ እሷም እውነት አላት። ሰሞኑን በሷ ላይ እየተደረገው ነገር በጣም በጣም ትልቅ ነገር ነው።